ነጭ ነው፣ ሙሉ ነገሩ ለቤተ ክርስቲያን ነው የተሰራው። ለሙሽራ የተሰራ ቆንጆ የሆነ ልብስ ነው። በጣም ያምራል። የሙሽራ ልብስ ስለሆነ ከዚኛው ልብስ ጋር ዲዛይኑ በደንብ አብሮ እንዲሄድ ነው። እንግዲህ ይህንም ልብስ ለገናም በግሩፕ መልበስ ለምፈልጉ ከስተመሮች ለሰርግ ማጀቢያ የሚሆናችሁ ቆንጆ የሆነ ልብስ ነው። ሶስቱም አንድ አይነት ልብሶች ናቸው፣ ግን የተለያየ አይነት ዲዛይን። የባህል አልባሳትን ጥንቅቅ እያደረጉ እየሰሩ ወደ መላው ዓለም ወደ እናንተ ከሚያደርሱት ደንበኞቻችን መካከል ሰብለጥበብ አንዷ ናት። የባህል አልባሳት ጥያቄያችሁ እዚህ ይመልሳል ማለት ነው። እኔ ቴዲ እባላለሁ የዚህ ፕሮግራም አዘጋጅና አቅራቢ ነኝ። ወዳችኋቸው ለማዘዝ የፈለጋችሁ እንደሆነ ስልክ ቁጥራችን እናስቀምጣለን፣ እየደወላችሁ ኦርደር አድርጉ። አብራችሁን ቆዩ። እንደምስነብሰ። እግዚአብሔር ይመስገን ቴዲ ዳቪድ መስከን ጥሩ። እሺ ያው እንደተለመደው ዛሬም ቆንጆ ቆንጆ የሆኑ የሙሽራ ልብሶችን እንዲሁም ደግሞ ለየትኛውም አይነት ፕሮግራም የሚሆናችሁን ቆንጆ ቆንጆ የሆኑ አልባሳቶችን ተሰርተው ምን ይመስላሉ የሚሉትን ነው ይዘንላቸው የመጣ ነው። በመጀመሪያ በቅድሚያ በጣም የሚያምር ቆንጆ የሆነ የሙሽራ ልብስ መጪው ደግሞ ጥርም ስለሆነ ጥር ደግሞ የሰርግ ወቅት ነው። የቤተክርስቲያንም እንዲሁ። በተለያየ አይነት ፕሮግራም የሚደረጉ የተለያዩ ሰርጎች አሉና ለሱም ይሆን ይሄ የሚያምር ቆንጆ የሆነ ለሙሽራ የተሰራ ቆንጆ የሆነ ልብስ ነው፣ በጣም ያምራል። ያው ጥልፉም ነጭ ነው ሙሉ ነገሩ ለቤተ ክርስቲያን ነው የተሰራው። ቆንጆ የሆነ ልብስ ነው፣ በጣም ያምራል። አ አርብ ነው ትልቅ ነው ዘንቱ ትልቅ ነው። ሰፋ ያለ ነው ግድ ነው። የጥልፍ ልብሶች የሙሽራም ባይሆኑ የጥልፍ ልብሶች ላይ ብዙ ጊዜ በአምስት አርብ ነው ምንሰራቸው። በአምስት አርብ ሲሆን ደግሞ ያው ዙዋ ይላል ሰፋም ይላል። ለዛ ነው በጣም የሚያምር ቆንጆ የሆነ ልብስ ነው። ዲቴይል ነው ፈርጦቹ የገቡበት እንዲሁ ክፍት ክፍቱ ላይም በፈርጥ መልኩ እንደዚህ እንደዚህ አድርገን ቆንጆ አድርገን አሱ በነዋል ማለት ነው። የሚያምር ቆንጆ የሆነ ልብስ ነው ከውገበላዩ አራት ማዕዘን ሆኖ ቤልቱ ዛው ላይ ያለቀለት ቆንጆ የሆነ ልብስ ነው። እጁ አጭር ነው። በምትፈልጉት አይነት አሰራር መሰራት ይችላል። ብዙ ጊዜ እጅጌ ሙሉ ለሚፈልጉም ከስተመሮቻችን እጅጌ ሙሉ መሆንም ይችላል። ይሄ በከስተመር ምርጫ ነው። እንደዚህ የተሰራው ቆንጆ የሆነ የወንድ ልብስ አለው ለሙሽራና ለሙሽራ ለሴቷና ለወንዱ የተሰራ ቆንጆ የሆነ ልብስ ነው። የወንዱ ደግሞ በዚህ መልኩ እንደዚህ በሚያምር ሁኔታ በቆንጆ ዲዛይን ወጥቶለታል ማለት ነው። ዲዛይኑን እንደፈለጋችሁ በምትፈልጉት አይነት ዲዛይን መቀየር ይቻላል። ይሄ ግን እንደዚህ ሆኖ ቆንጆ ሆኖ ተሰርቶላቸዋል ማለት ነው። እንደዚህ ጥንቅቅ አድርገን ከነ ወንዱ ቆንጆ አድርገን በአርባ አምስት ሺ ብር ብቻ ጥንቅቅ አድርገን እንሰራላችኋለን። ኦርደር አድርጉ። በቀጣይ ደግሞ ወደዚህ እንግዲህ የቤቱ ወደ ሆነው ልብስ በጣም በተደጋጋሚ አሳይተነዋል፣ ግን በመሀል ደግሞ ያላዩ ከስተመሮቻችን ሊኖሩ ስለሚችሉ ሲያዩን አንዳንድ ከስተመር ፍላጎቱን የሚያውቀው ቆንጆ የሆነ ልብስ ነው። ይህ ልብሱ ራሱ ይናገራል። ዲቴል ትልቅ ነው። በጣም ትልቅ ነው። በጣም ቆንጆ የሆነ ልብስ ነው። በጣም ያምራል ዲዛይኑ ፈርጥ አገባቡ ኤቭሪቲንግ ሁሉ ነገሩ በጣም የሚያምር ፍክት ድምቅ የሚያደርጋችሁ ቆንጆ የሆነ የፕሮግራም ልብስ ነው። ከወገብ በላይ ይሄ ልብስ ፎቶ አለው። ከወገብ በላይ ዲዛይኑ ግን እንደዚህ አይደለም አሰራሩ ይህም በከስተመር ምርጫ ዲዛይኗም እንደምታዩት ትንሽ ወጣ ብላ የተሰራች ቆንጆ የሆነች ልብስ ነች። በጣም ታምራለች። ቤልቱ እዛው ላይ ያለቀለት ቆንጆ የሆነ ልብስ ነው። ከጀርባ ደግሞ ጥቅጥቅ ላስቲክ እና ዚፕ ነው ያለው። ቆንጆ የሆነ ልብስ ነው። እጁ እዛው ያለቀለት ነው። እናንተ በምትፈልጉት መሆን ይችላል። እጅ እየዋጭር አጓጉል ሙሉም መሆን ይችላል። ይሄ ከስተመር ምርጫ ስለሆነ ነው እንደዚሁ ነው የተሰራ። በጣም ያምራል። ቆንጆ የሆነ ልብስ ነው። እንደዚህ ደግሞ የሚያምር የወንድ የሙሽራ ነውና፣ አብሮ አብሮ ስለሆነ እንዲያዩት ነው። ብዙ ጊዜ በተደጋጋሚ የወንድም ስለማናሳይ እንዲያዩት ብለን ነው ያቀረብ ነው። ዛሬም በድጋሚ ይህኛውን ልብስ በጣም የሚያምር ቆንጆ የሆነ ልብስ ነው። ዲዛይኑ ከዚህም ቀለል ይበልልን ለሚሉ ከስተመሮቻችን መቅለል ይችላል። ይህ ግን የሙሽራ ልብስ ስለሆነ ከዚህኛው ልብስ ጋራ ዲዛይኑ በደንብ አብሮ እንዲሄድ ነው ይህኛው ዲዛይን የተጠቀም ነው። በጣም ያምራል። እንደዚህ ቆንጆ አድርገን ከነወንዱ በ50 ሺህ ብር ጥንቅቅ አድርገን እንሰራላችኋለን። ኦርደር አድርጉ እሺ። በቀጣይ ደግሞ እችኛዋን ልብስ እናገኛለን። እችኛዋ ልብስ እንትዲዬ፣ ዲዛይኗ፣ አዎ፣ ዲዛይኗ ሰፋ ብላ ነው የምትታወቀው። እኛ ደግሞ ከታች ያለችውን ዲዛይን ወጣ አድርገን የሰራናት ከዚህ በፊት ለከስተመሮቻችን በብዛትም የሰራናት ቆንጆ የሆነች ልብስ ነች። ዲዛይኗ በራሱ ታምራለች። ዲቴይል ፈርጥ አጣጣሉም የሚያምር ቆንጆ የሆነ ልብስ ነው። ፈርጡም በደንብ ያምራል። ካሜራ ላይ መውጣት የሚችል ከሆነ ዲቴይል ነው የተጠቀምነው እና በጣም የሚያምር ቆንጆ የሆነ ልብስ ነው። ቀለል ያለ የጥልፍ ልብስ ፈልገው፣ ግን መጠኑ አናስ ያለ ና ትንሽ መጠኑ አነስ ላለች ለሚፈልጉ ከስተመሮቻችን የሚሆን ቆንጆ የሆነ ልብስ ነው። አምስት አርብ ነው ያስታውቃል በደንብ ዘንከት ያለ እንደሆነ ስፋቱ በደንብ ያስታውቃል። ከወገብ በላይም ደግሞ ትንሽ ሞቅ ያለ ጥልፍ ነው ያለው። ያምራል። በጣም ቆንጆ የሆነ ልብስ ነው። አንገት ቅርጹ አራት ማዕዘን ቪኖ እጆ እዛው ላይ ያለቀለት ነው። እንግዲህ ይህ ልብስ ጥንቅቅ አድርገን በያሶ ሺ ብር እንሰራላችኋለን። ኦርደር አድርጉት። ለብዛትም ለማስም መሆን መደረግ የሚችል ቆንጆ የሆነ ልብስ ነው። ቀጣይ ደግሞ እችኛዋ ልብስ እናገኛለን። እችኛዋ ልብስ ያምራላ። ሲሰራ በባለፈው ቪዲዮችን በብትን አሳይተነው ነበር። አሁን ደግሞ እንዴት እንደሚያምር በተለይ መጪው ገናም ስለሆነ በደንብ ለገ አራት አረ ነው ግን አይመስል ማት ሄድ በደንብ በጣም ዘንከት ያለው እንግዲህ ዲስፕላ መወጠሪያ በደንብ ተወጥሮላት ነው እንትን የምትለው ሲሰራ፣ ይህን ይመስላል። በጣም ነው የሚያምረው ይሄ ልብስ እንዳላችሁ። ይሄ ሰፋ ያለውን ለማይፈልጉ ከስተመሮቻችን ጥለቱ ጠበብ ባለ አይ አለ አሳይተናቸዋል። ጠበብ ባለውም አለውና አምስት አርብ ነው የሚሰራ ሲሰራ ግን የእውነት በጣም ያምራል። ቀይነቱ ደግሞ ይሄ ጮክ ያለ ከሰው ጉልት ብሎ የሚታይ ቀይ አይነት አይደለም፣ በርገንድ የምንለው ቀይ ነው የሚረብሽ አይነት አይደለም። በጣም ነው የሚያምር ሲሰራ በጣም ግሬስ አለው ይሄ ልብስ። ከዚህ በፊት በሌላ አይነት ከለር ማሳይተ ነው በጣም ተወዳጅ የሆነ ከለር ነው። አሁን ደግሞ ለገና ይሆናል ብለን ቀር አድርገን ያሰራ ነው ልብስ ነው። ሲሰራ ደግሞ ሲሰራ ደግሞ እንደዚሁ በጣም ያምራል። በጣም ቆንጆ የሆነ ልብስ ነው። ከወገብ በላይ አሰራሩ ስንሄድ ደግሞ ሀፍ ሾልደር የምንለው አይነ ቅድ ነው እና ይሄኛውን አሁን እንደዚህ ወደ አንድ በኩል አድርገው መልበስም ይችላሉ። ይህን ደግሞ ሙሉ ለሙሉ ትክክለኛ እንደዚሁ ነው ይሰራል ማለት ነው። እንግዲህ እንደዚህ ጥንቅቅ አድርገን ሰርተን በ18 ሺህ ብር ብቻ ለገና እንግዲህ ኦርደር አድርጉት። ቆንጆ የሆነ ልብስ ነው። በቀጣይ ደግሞ ይህችም የጥልፍ ልብስ ነች። በጣም ነው የምታምር፣ ተወዳጅ የሆነች ና አሁን ፎቶ ላይ በጣም ትሬንድ የሆነ በጣም በተደጋጋሚ እየሰራ ነው፣ ግን ያው ቪዲዮ ላይ ሳይወጣ ስለሚወጡ ናቸው። ቆንጆ የሆነ ልብስ ነው፣ በጣም ያምራል። ክር አጋባቡም፣ ኤቭሪቲንግ፣ እያንዳንዱ ነገር በጣም ያምራል። ይሄ ዙሪያውም ጥልፍ ነው። ይሄ ደግሞ ወራጅ ሁኖ፣ ፈርጥ ደግሞ አላቸው በደንብ የሚታይ ከሆነ ዲቴይል ነው ፈርጡ፣ በጣም ያምራል። ቆንጆ የሆነ ልብስ ነው። ይሄ ከወገብ በላዩ ሸፒ ሆኖ አንገት ቪ ሆኖ ነው የወረደ አንገት ኦቪ ሁናን የወረደች በሚፈልጉት አይነት አሰራር መሆን ይችላል። ከፈለጉ ከወገብ በላዩን ዝርግፍ ወገቡ ላስቲክ ሆኖ ወራጅ መሆንም ይችላል። ይህን ለማይፈልጉ ከስተመሮቻችን እንደዛ መሆን ይችላል። እጅየው ማሳጠር ማስረዘምም ይችላሉ። ቆንጆ የሆነ ልብስ ነው። ጀርባው ጥቅጥቅ ላስቲክ ዚፕ ነው። ይህን ጥንቅቅ አድርገን በ25 ሺ ብር ብቻ ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉ። በቀጣይ ደግሞ አሁንም ለገናም እንዲሁ ለሌላ ፕሮግራምም የሚሆናቸው ቆንጆ የሆነ ልብስ ነው። ይህ ልብስም በብትን አይተውት ነበር፣ ተሰርቶ ደግሞ እንግዲህ እንደዚህ ቆንጆ ሆኗል ማለት ነው። ሲታይ በደንብ ዘንከት ያለ ነው። የሸማኔው አርብ ቃም ሰፋ ሰፋ ያለ ስለሆነ እንዲሁ ሲታይ በጣም ያምራል። ይህ ልብስ ዲየካስታውስ በግሪኑ በጣም ተወዳጅ የሆነ ልብስ ነው። ሲሰራ በጣም ነው የሚያምረው። ቀዩም ደግሞ በዛው ሉክ በጣም የሚያምር ቆንጆ የሆነ ልብስ ነው። በጣም ያምራል። በተለይ ከልብሱ ደግሞ ከላይ እንደዚህ ሻዶ ላይ የወጡት ጎጆ ጎጆ ነገሮቹ ልብሱን የተለየ ግሬስ እንዲኖሩ አድርጓል። እንዲህ ሲታይም የጥልፍ ልብስ ነው የሚመስል። ያው በብትንም ብለናችሁ ነበረ። አሁንም ደግሞ ተሰርቶ እንደዚህ ሁኖ ቆንጆ ሆኖ ወጧል ማለት ነው። በጣም ያምራል። ከወገብ በላዩ ወገቡ ላስቲክ ነው። ያው ወገቡ ላስቲክ ሲሆን ብዙ ጊዜ መስፋት መጥረፍ የሚችል ሆኖ ነው የሚሰራው። በጣም ያምራል። አንገት ቅርጿ ደግሞ አራት ማዕዘን ቪ ናት። እጁ ደግሞ ህኛው እንደ ሌሎቹ ዘርግፍ ወጥ የወጣ አይደለም፣ ቅጥል ነው እሱ። ሲሆን ደግሞ የተለየ ውበትም አለው ያምራልም። ደግሞ ስታዩ የሸፔንት አሰራር ቅርጽ ነው ያለው። እንግዲህ ይህንም ልብስ ለገና በግሩፕ መልበስ ለምፈልጉ ከስተመሮች ለሰርግ ማጀቢያ የሚሆናችሁ ቆንጆ የሆነ ልብስ ነው። ኦርደር አድርጉት በ18 ሺ ብር ጥንቅቅ አድርገን እንሰራላችኋለን። በቀጣይ ደግሞ ቀጭኑ ነው። በጣም የሚያማምሩ ቆንጆ የሆኑ ልብሶች ናቸው። ያው እንደሚታየው ሶስቱም አንድ አይነት ልብሶች ናቸው፣ ግን የተለያየ አይነት ዲዛይን ስራቸው ይለያያል፣ እና ምን ይመስላል የሚሉትን እንዲያዩት ነው ያቀረብናቸው። በጣም ያምራል። ተወዳጅና ታዋቂ የሆነች ቀጭን ልብስ ነች። ብዙ ጊዜ ወደዋል፣ ብዙ ጊዜም ሰርተነዋል። ቆንጆ የሆነ ልብስ ነው። ያው ተሰርቶ ደግሞ እንዲያዩት በማለት ነው ያቀረብ ነው። ቆንጆ የሆነ ልብስ ነው። አርባ አምስት አርብ ነው። በጣም ያምራል። ይህን ልብስ እንግዲህ ወራጁ ወርዶ ግን ግማሽ እንዲቀር ነው የፈለጉ ከስተመሮቼ። የግሩፕ ልብስ ነው። በጣም ያምራል። ወራጁና ጥለቷ እዚህ ድረስ እንድታልቀን የተደረች ግማሽ ወራጅ የሚባለው ነው። ይሄኛው ልብስ ላይ ደግሞ ሙሉ ለሙሉ ወራጁ ሙሉ እስከታች ድረስ እና በሚፈልጉት አይነት ዲዛይን የምንላችሁ ያው እንድታዩት በማለት ነው። እጁ ደግሞ አጓጉል ነው የተፈለገው፣ ቅጥል ነው የሆነው። ሸፊ ስለሆነ ጀርባው ጥቅጥቅ ላስቲክ ዚፕ ነው። በጣም ያምራል። ቆንጆ የሆነ ልብስ ነው። ይሄ ልብስ እንግዲህ በከስተመሮቻችን ምርጫ መሰረት ጥለቱ ላይ ሙሉን አምስት አርብ ዙሪያው ላይ ፈርጥ አስገብተንበታል። ሁሉም ዙሪያው ላይ ነጠለው ላይም እታሽ ጥበቡ ላይም ሙሉ ለሙሉ ፈርጣ አለው ማለት ነው። የሚታይ ከሆነ ዲቴል በደንብ አለው፣ ጥልፉ ላይም አለው፣ ዙሪያው ጥለቱ ላይም ፈርጣ አለው ማለት ነው። ቆንጆ የሆነ ልብስ ነው። ይህኛው ደግሞ የእናት ስለሆነ ከወገብ በላይ ዝርግፍ በምንለው አይነት አሰራ መስፋት መጥበብ እንዲችል ሆኖ ነው የተሰራው። አንገት ቪ ሆኖ ወራጅ ነው የተደረገው። እጅዬ ሙሉ ነው የሆነው። እጅ ማሳጠርም ማስረዘምም አጓጉልም መደረግ መሆን ይችላል ማለት ነው። ወራጁ ነው ደግሞ መስቀሉ ከታች። ሌላ ጊዜ ማንኛውንም አይነት ወራጅ በምንሰራበት አይነት መንገድ የተሰራ ቆንጆ የሆነ ልብስ ነው። የሁሉም ተመሳሳይ ነው። ነደው ላይ ፈርጥ ገብቶለታል ገብቶላቸዋል፣ ፈርጥ ገብቶላቸዋል። ቆንጆ የሆነ ልብስ ነው። ይህን ልብስ እንግዲህ በማስም ሲለብሱት ድምቅ ፍክት ያደርጋቸዋል። ከጥበቧ ባሻገር ደግሞ ፈርጥ መግባቱ ደግሞ የተለየ ውበት አለው። ሞር ሲንቀሳቀሱና ሲሄዱ ነው ሙብ ሲያደርጉ ፈርጡ የሚወጣው ማለት ነው። ቆንጆ የሆነ ልብስ ነው። እንግዲህ ይህን ቆንጆ አድርገን በአስራ ሶስት ሺ ብር ነው የሰራንላቸው ግን ተጨማሪ የሆነ ፈርጥ ሲጠይቁ ያው ጭማሪ የሆነ ሂሳብ አለው። እሱም በመነጋገርና እንደሚፈልጉት ይግባልን በሚሉት አይነት የፈርጥ መጠን የምንነጋገር ይሆናል ማለት ነው። ይሄ ግን ኖርማሌ ያለ ፈርጥ ዋጋው 13 ሺህ ብር ብቻ ነው። እንግዲህ ኦርደር አድርጉ። እጅግ የተመረጡ የተሰሩ እናንተው ራሳቸው ያዘዛችኋቸው የባህል አልባሳት እያሳየናችሁ ቆየት ያደረግን ማለት ነው። ትላልቅም ትናንሽም፣ እንደነዚህ ደግሞ ቀጫጭኖችም አልባሳት ተካተዋል በዚህ ቪዲዮ ማለት ነው። የወደዳችሁት ካለ ሁልጊዜም ምን እንደምንለው በተቀመጠው ስልክ ቁጥር መደወላችሁን አትርሱ። በመለዋለም ጥንቅቃገን ሰርተን እናደርስላችኋለን፣ እናለብሳችኋለን ማለት ነው። መጪው ጊዜ በዓላት ነው። ገና ነው። ከአሁኑ ኦርደር የሚደረገው የባህል ልብስ ማለት ነው። ሐሳብ ያላችሁ ለመልበስ ፕሮግራም ያላችሁ ሰዎች አሁኑኑ ደውሉና ደውሉ እና ትዘንጣላችሁ፣ ትለብሳላችሁ ማለት ነው። አዳዲስ ነገር ይዘን ሳምንት እንመለሳለን።